እኛ ሴቶች አፍተር ብሬክአፕ ወይም ሳይኮሎጂ ኦፍ ብሬክአፕ የሚባለውን ፕሮሰስ እስክናልፍ እጅግ በጣም ብዙ ዋጋ እንከፍላለን። ታውቃላችሁ አደለ? መቼም አንድ ቦይፍሬንድ አልፈልግሽም ብሎ ሲሄድ ወይም እንለያይ ብሎ ሲሄድ አሊያም የሚያደርጋቸው ነገሮች ስልጭት ብሎሽ በቃኝ ብለሽ አንቺ ፊትሽን አዙረሽ ከሄድሽ በኋላ ልክ እንደሚወድሽ እንደሚፈልግሽ አስመስሎ ይመጣል። አሊያም ደግሞ ከልቡም ሊሆን ይችላል የመጣው ይቅርታሽን ከልቡ ፈልጉ አብሮሽ ያንን የፍቅር ህይወት ለማስቀጠል ከልቡም ሊሆን ይችላል የመጣው። ነገር ግን እቺ የሳይኮሎጂካል ብሬክ አፕ ታይም ላይ ሆነሽ ከመጣ በቀላሉ እንደምትቀበዩ ስለሚያውቅ ምን ላይ ማተኮር አለብሽ? እውነት ወንድ ልጅ የሚመለስበት ሪዝኑስ የትኛው ነው የሚለውንም በዛው ማወቅ መቻል አለብሽ። በዛሬ ቪዲዮአችን ላይ በዋናነት የማነሳላችሁ አንድ ወንድ ልጅ አልፈልግሽም ብሎ ሊሆን ይችላል፣ አልፈልግህም ብለሽ ሊሆን ይችላል፣ ከህይወትሽ የሚወጣው ነገር ግን ከቆይታ በኋላ ወደ አንቺ የሚመለስበት ዋና ምክንያቱ፣ ታዲያስ የተመለሰበትስ ከልቡ ነው ይህል፣ ከልቡ ይቅርታሽን ፈልጎ ነው፣ ፍቅራችሁን ማስቀጠል ፈልጎ ነው የሚለውንስ በምንድን ነው ማወቅ የምትችው የሚለውንም በዚህ ቪዲዮ መጨረሻ ላይ እመልስላችኋለሁ። ታዲያ አደራ ቆንጅት የኔ ምክር ብቻ አይደለም። ከአንቺ ከልብሽ አንቺ ከደረሰብሽ አንቺ ለዚህ ልጅ ከሰጠሽው ቦታ ለሱ ካለሽ ፍቅር አንግል ውጪ ሆነሽ ማሰብ መቻል አለብሽ። ማሰብ ያለብሽ ደግሞ ስለሱ ኦር ለሱ ስለሚመታው ልብሽ አይደለም፣ ስለዚች ሴት ነው። አሁን እሱም ፈቅዳ ካስገባችሁ ልትጎዳ ትችላለች ወይስ እሱን በቃይም ብላ የምርም ይሄ ሰውዬ ከልቡ አደለም፣ ይሄ የሚያደርግ ከሆነ አሁንም የመጣው ለሌላ ሪዝን ነው ብላ አምና የምትቀበለዋን ሴት አዘጋጅተሽ ነው ታዲያ እሱን ወደ ህይወትሽ እንዲገባ መፍቀድ ያለብሽ። የእውነቱን ይምጣ እሱን መልሳለሁ። ነገር ግን ከነዚህ ከማነሳቸው ውስጥ በአንዱ ምክንያት ሊመጣ ስለሚችል ነው። የአሁኗ ማስጠንቀቅ የነገርኳችሁት። አፍተር ብሬክአፕ ወንድ ልጅ ለምን ይመለሳል? ምን ሲያይብሽ ነው? አሊያም ደግሞ በምን ምክንያት ነው? ከኔ ከትሽ ጋር ቆይ። ሀይ እንዴት ናችሁ? የወዲት ነኝ። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች አርጉ፣ አብራችሁ ወደ ድመቱታን ተጫኑ። ለብዙ ህቶቻችን ደርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ አንድ ወንድ ልጅ ከተለያያችሁ በኋላ ስፔሻሊ አልፈልግም በቃኝ ብሎ በድርጊቶቹ ሊሆን ይችላል። በቃሉ ከሄደ በኋላ የሚመለስበት ትልቁ ምክንያት አንቺ ላይ አሁንም ሀይል እንዳለው አሁንም እንደምትወጂው አሁንም እንደምትፈልጊው ለሱ ያለሽን ቦታና ፍቅር ማየት ስለሚፈልግ ነው። ይሄንን ደግሞ የምታቂበት ትልቁ ምክንያት ከዚህ በፊት በቃ ንለያይ ብሎ ሄዶ፣ ወይም ምንድን ነው የኔናንተ ግንኙነት እስቲ ግልጽ እናርገው ወይም ይፋ እናርገው ብለሽ ጥያቄ ስታቀርቢለት ያንም ፈርቶ፣ አሊያም ደግሞ በቃኝ ብለሽ ቁርጥ አርገሽ ስትሄጂ ሄዶ ሊሆን ይችላል። አሁን እንደቆረጠ በቃኝ ብለሽ ተረጋግተሽ መኖር ስትጀምሪ መምጣት ይፈልጋል። አሁንም አንቺ ላይ ፓወር እንዳለው አሁንም እንደምትወጂው አሁንም ለሱ ፍቅር እንዳለሽ ማወቅ ሲፈልግ ወይም ማረጋገጥ ሲፈልግ ወንድ ልጅ ተመልሶ ይመጣል። ታዲያ አሁን የእውነት የመጣበት ወይም ለሶስተኛ ለአራተኛ ጊዜ ይሆናል ከልቡ ነው ወይ እርግጠኛ ፍቅረኛሽ ለመሆን ከጥፋቱ ሊሆን ይችላል። ከጥፋታችሁ ወይ ግንኙነታችሁ ውስጥ የተፈጠረውን ችግር ሶልቭ አርጎ መቆየት ፈልጎ ነው ወይ የመጣው እንዴት ታቂያለሽ የሚለውን ምን ብያችኋለሁ፣ ከዚህ ቪዲዮ መጨረሻ ላይ እናወራለን። ግን በእርግጠኝነት አብዛኛውን ጊዜ ወንድ ልጅ የሚመለሰው አሁንም አንቺ ላይ ፓወር እንዳለው፣ አሁንም የፈለገውን ነገር እንደምትሰጩ፣ አሁንም በቀላሉ አንቺ ወጡስ መግባት እንደሚችል እና ስቲል ልትተዩ ማትቺ ወንድ መሆኑን ማረጋገጥ ሊፈልግ ስለሆነ የሚመጣ አንቺ ደግሞ እንደዚ አይነት ሴት እንዳለች ወይም ከልቡ እንደሆነ ማረጋገጥ ግዴታ ያስፈልግሻል እንዴት አድርጋሽ ቆይ ከኔጋ ሁለተኛው ልክ ስትለወጪ ነው የሚመጣው ሲያምርብሽ ሙቮን እንዳደረግሽ ወይም ሙሉ ለሙሉ እንደረሳሽ ፊትሽ ላይ ማየት ሲጀምር አዲስ ህይወት ለራስሽ መስጠት ስትጀምሪ በቃ ሰላማዊ ህይወት ብናፍቀውም ባፈቅረውም አይሆንም፣ ይሄ ግንኙነት። እኔ ለራሴ ህይወቴ ላይ ማተኮር መቻል አለብኝ፣ አዲስ ነገር ልሞክር ብለሽ ልክ መራመድ ስትጀምሪ፣ ያችን ሳይኮሎጂ ኦፍ ብሬካፕ ያልኳችሁን ነገር ያችን የስነ ልቦና ጫናሽን ሊሆን ይችላል ያመንሽውን የተቀበልሽውን፣ ከዚህ በኋላ አልፈልገውም መቁረጥ ነው የሚሻለኝ ብለሽ መራመድ ስትጀምሪ ጀምሪ ሂኖ። ምክንያቱም ማንሳት ትጀምሪያለሽ ኢነርጂሽን ከሱ ጋር ማንሳት ትጀምሪያለሽ ከወደድሽ ሆ እስቲል ምናደርጋቸው ነገሮች አሉ፣ ታውቃላቸው አይደል? ሲደውል ታነሽ ለታነሽ ሊያወራሽ ሲፈልግ ታወሪዋለሽ፣ ችግር የለውም። ሆነ የሆነ መንገድ እንኳን ቢጠርቅ እንደምትሄጂ የሆነ የምታሳዩ ነገሮች ይኖራሉ አይደል? እነሱን ትተሽ መደወል ኦር፣ አሁንም ይወደኛል አይወደኝም የሚሆን ሶሻል ሚዲያው መቃኘት ስቶሪው ማየት ትተሽ ሙቮን ልክ ማድረግ ስጀምሪ፣ ፈገግ ማለት ስጀምሪ፣ ኡፍ ከሱ ስሜት መላቀቀን ልክ ስጀምሪ ያውቀዋል ኦረዲ፣ እዛ ጋር ኢነርጂውን እያጣ ነው። የዛኔ ምን ይሆናል? ይመጣል። የሚመጣው ምንድነው? ተሸክሞ ሊሄድ ፍቅሮን ነካክቶሽ ቆስቅሶ አገርሽቶብሽ ስሞሽ ሊሆን ይችላል። ተንከባክቦሽ የሆነ አቴንሽን ስቶሽ ልክ ኢነርጂሽን ይዞ መሄድ ሲፈልግ ይመጣል ወንድ ልጅ። ስለዚህ ሲመጣ ግን መግባት እንደማይችል ዋጋ ሳይከፍል አሊያም ደግሞ ከልቡ ነው የመጣው ከዚህ በኋላ እኔ ሙቮን አርጌ ያለው ይህንን ህይወት መቀላቀል ያለበት እስከ ዛሬ የሚያሳየኝ የሚሰጠኝ ለብሬካፕ ያበቃን ነገር ትቶ ነው ብለሽ ወይም እሱን አርማለው ብሎ ከልቡ እንደተቀበለ ማወቅ ምትችው ምን አድርገሽ ነው ከኔ ጋ እስከ መጨረሻው ድረስ ቆይ። ነገር ግን ሲያምርብሽ፣ ስትቀየሪ፣ ስትሻሻይ ሙቮ ማድረግ ልክ ስጀምሪ ወንድ ልጅ ምን ያደርጋል? ይመጣል። ቆንጅት ሶስተኛው ኤክስሽ ወይም አልፈልግም ብሎ ሄዶ ፍቅረኛሽ የተለያያችሁት ፍቅረኛ ወደ አንቺ ህይወት መመለስ የሚፈልገው ሌላ ግንኙነት እንደጀመርሽ ሲያቅ ወይም ወደ ሌላ ግንኙነት እንደሄድሽ ከሰማ እየበረረ ነው የሚመጣው። ማንም ሰው ምን ያደርገው የጣለውን ሲያነሱበት አይወድም። አለ በድሎች ሊሆን ይችላል፣ ብዙ ታግለሽ ሊሆን ይችላል። ዋጋ ከፍለሻል፣ ተለማምጠሻዋል፣ ለምንሸዋል። ነገር ግን ምን አርገሻል? አሁን ሙቮን አርገን የለ ሙቮን። ወደ ሌላ ወንድ እንኳን ባታደርጊ እንዳልኳችሁ ሲያምርብሽ ስትለወጪ በቃኝ ብለሽ ልክ ለራስሽ አዲስ ነገር መስጠት ስጀምሪም ይመጣሉ። ሌላኛው ደግሞ የሰው እንደሆንሽ አሁን በሌላ ሰው ደስተኛ እንደሆንሽ ወይም ሌላ ወንድ መውደድን እድል ልትሞክሪ እንደሆነ ሲያቅ እየበረረ ነው የሚመጣው። ማን ነው ነው የሚልሽ እኮ ምን አጥፍቻለሁ? ምን ይቀየር? የእውነት የሚያፈቅርሽም ቢሆን ነው የምልሽ። መቶ ማን ነው? እንዴት? ልክ እንዴት ነውረን መብቱ እንደሆነ ነው ሊያሳይሽ የሚሞክረው። የዛን የወደደሽ ሊመስልሽ ይችላል። እንደምትፈልጊው አይነት ሆኖ የመጣልሽ ወይም የተስተካከለ ሊመስልሽ ይችላል ኖ የጣለውን ማንም ሲያነሳበት ሰላመመውን ህመም ስለሰጠው ወንድ አይደል፣ እንዴት ተደፈርኩ ነው ያንን አትርሱ። ዘሎ ሲመጣ ምናልባት የሰማው እንኳ እውነት ባይሆን፣ የእውነትም ወደሽ ወይም እድል ለመስጠት ለሌላ ሰዎች እየሞከርሽ አዲስ ነገር እየሞከርሽም ከሆነ የመጣው በምንድን ነው ልታስቆሚ የሚገባው? እያሳየሽ ያለውን ሪያክሽን አሊያም ደግሞ ሲመለስ ማን ነው የደፈረኝ ከማንከን የጀመርሽው በቃ ፍቅራችን አበቃ እኔና አንቺ የእውነት ነው የተለያየ ነው ማለት ነው። ለምንድን ነው ከእንደገና ማንሞክረው? ዘለሽ ወደ ሌላው እንዴት የሚሉ ሀሳቦችን ሲያነሳ እንዴት ማስተካከል አለብሽ? የእውነቱን ነው የመጣ ወይስ ስለሚወድሽ ነው የመጣ ወይስ እሱ ክብሩ ስለተነካ ኢጎ ስለተነካ አንቺ መጀቡ የትም አትሄጂም ብሎ የሚያስብሽ አሁን መሄድ ስለቻልሽ ነው የመጣው። ያንን መልሽ የኔ ቆንጆ፣ ያንን እንዴት ነው የምትመልሺው? እንዴት ነው የምታውቂው? ደርሰናል የመጨረሻ ላይ ነገር ግን ወንድ ልጅ ልክ ሌላ ሰው ህይወትሽ ውስጥ ሰው ራሱ ባይሆን አዳዲስ ነገሮች ህይወትሽ ውስጥ ሲመጡና ልብሽ ማረፍ ሲጀምር ጥርስሽ መሳቅ ሲጀምር እየበረረ ነው የሚመጣው። ምክንያቱም ኦልሬዲ ምን ለምዷል ማለት ነው፣ የሆነ አንቺን እያበሳጨ እየሄደ እየመጣ ለምዷል ማለት ነው። አሁን ማስቆም አለብሽ። አራተኛው ኤክሶቻችን ወይም እንለያ ያሉን የተለያዩ ፍቅረኞቻችን ወንዶች ወደ ህይወታችን የሚመለሱበት ትልቁ ምክንያት ከልባቸው ሲጸጸቱ፣ ምናልባት ያጠፋው ሲገባው አሊያም ደግሞ ለማስተካከል ላይሆን ይችላል። በዋነኛነት የሚመለሰው ከአንቺ የተሻለችዋ ህይወት ውስጥ አልመጣ ስትለው ነው። ሄዶ ከአንቺ የባሰችዋ ብቻ ሳትሆን ያንቺን የማትደራረፍ እንዳንቺ የማትወደው የምትወደው፣ እንዳንቺ የምትንከባከበው፣ እንዳንቺ ኬር የምታደርግለት፣ እንዳንቺ ቦታ የምትሰጠው፣ እንዳንቺ ያከበረችው፣ እንዳንቺ የወደደችውን ማግኘት ሲያቅተው ወይም የሄደበት ቦታ እዚህ ያንቺ ህይወት ውስጥ የሚሰጠውን አይነት ነፃነት ማግኘት ካልቻለ ምን ያደርጋል? ይመለሳል። ይመለሳል። ኮንፈርት ዞኑ ነሽ፣ የሚፈልገውን በቀላሉ የሚያገኝበት፣ በዛ ላይ የሚወደድበት፣ የሚከበርበት፣ የፈለገውን የሚያገኝበት፣ እንደውም እንደምትፈልጊው ማትቀበዩ አይነት ሴት ሆነሽ ይህ ሲሄድ ግን እዛ ጨለማ ሲሆንበት ደግሞ እንደማያገኝሽ ሲገባው፣ ነገር ግን ሲመጣ ስቲል ታርሞ ነው፣ ወዶሽ ነው፣ አፍቅሮሽ ነው፣ ዋጋሽ ገብቶት ነው ተጸጽቶ ነው። ያንን ነው መመለስ ያለብሽ መጀመሪያ እንዳነሳሁት፣ ምክንያቱም አብዛኛዎቻችን እኛም ሴቶች ጭምር የምናረገው ነው፣ የሚወደንን ወንድ የሚንከባከበንን የሚጠብቀንን ወንድ ገፍተን ሄደን ግን እዛ የሚያሰብነውን ወይም ጭራሽ ይሆናል ብለን ያገልመት ነው በህይወታችን ውስጥ ሲያደረጋል፣ ወደ ሚወደን ወንድ መመለስን እንወዳለን ወይም እንፈልጋለን። ሴም ሄር ወንዶችም እንደዛ ያደርጋሉ። አንቺን ቀለል አርገሽ ስላገኘሽ ወይም ፍቅርን ቀለል አርጎ መኖር ሰቻለ አልጥም ይለዋል ወይ አልገባ ይለዋል። ዋጋው የዛነ ሲሄድ የሄደበት ቦታ ሲጨልምበት የማይገባው ቦታ የሚገባውን ትቶ ሲሄድ ይመጣል። የሚመጣው ግን የእሱን ኮንፈርት ለማስጠበቅ ወይም ምቾቱን ወዶ መሆን የለበትም የሚገባሽ ሊሰጥሽ መሆን አለበት። ያንም ማድረግ የምትችይ ሴት መሆን መቻል አለብሽ። እንዴት አድርገሽ እንዴት እስታውቂያለሽ? የእውነቱን እንደተመለሰ ተጸጥቶ። የመጨረሻው ሰዓት ላይ ደርሰናል። አምስተኛው ከተለያያችሁ በኋላ ወንድ ልጅ ከተመለሰ ትክክለኛውን ምክንያቱ ተጸጽቶ ነው። ፍቅራችሁን ለማስቀጠል ነው። በመሃላችሁ የተፈጠረውን ችግር ለመፍታት ነው። የአሁን ይቅርታ ውስጥ ከልቡ ነው፣ የእውነት ነው የሚለውን ማን መመለስ አለባት? አንቺ ራስሽ መመለስ መቻል አለብሽ። ምክንያቱም እስካሁን ባነሳዋቸው ሪዝኖች ኦልሞስት ሁላችንም ሴቶች የፍቅር ህይወት የጀመር ነው ከነዚህ ውስጥ አንዱ ደርሶብናል። እንለያይ ካለ በኋላ በራሱን ችግር ሊሆን ይችላል። በራስሽ እራሱ በቃኝ ከዚህ በኋላ አልፈልግም በሚደርሱብሽ ነገሮች ብለሽ ከሄድሽ በኋላ ድጋሚ ሙቮን ስታደርግ ሊመጣ ይችላል። አሁን ትወደኛለች ብሎ ለማረጋገጥም ይመጣል። ግን ከልቡ ከልቡ ይቅርታ ለመጠየቅ ፍቅራችሁን ለማስቀጠል አንቺን በማንም እንደማይተካሽ መፈቀር የሚገባሽ ሴት መሆንሽን አምኖ ከሆነ ስቲል የምትወጂው የምታፈቅሪው ከሆነ ቦታ ካለው አንቺ ልብ ውስጥ ስትቀበዩ ምንድን ነው ማየት ያለብሽ? የመጀመሪያው ልብሽን አትይ። ለእሱ የሚመታውን እሱን የናፈቀውን እሱን እንድታስታውሽ የሚያደርገውን ትዝታሽን እንዳታይ እነሱ አንቺን እስካም ያደርጋሉ። በቃ እሱ ይዞ የመጣውን ትክክለኛ ምክንያቱም እንዳታይ ያደርጉሻሉ። ተመሳሳይ በደል፣ ተመሳሳይ ህመም እንድታስተናግጂ ስለሚያደርጉሽ ከነሱ ጋር ለጊዜው ምን ታደርጊያለሽ? ትዘጋጊያለሽ። አልሰማችሁም በይ። ስለዚህ እሱን ደግሞ በምን ታጣሪያለሽ? ከልቡ እንደመጣ የመጀመሪያ ከመሳሳም አንስቶ ሴክስ ሕይወት ከጀመራችሁ ተከላክዋል ወይም አትፈቅጅለትም በፍፁም ነው የምልሽ። እሱን መታገዝ ከቻለ ኦር እሱን ድጋሚ ሳይጠይቅሽ ሁሌ እርሳ ረገ መቼ እንደዚያ ረገም ሳይልሽ ከጠበቀ ከልቡ ነው ማለት ነው። ከዚህ በፊት የሚያደርጋቸውን ተው ያልሻቸውን ወይም አንቺን ሲያደርግ የሚያሳምምሽን ነገር አቁሟሉ። ሁለተኛው ጥያቄሽ መመለስ አለበት። ሶስተኛው ሲመጣ እንዴት የሚለውን ጥያቄ መልሽለት፣ እውነተኛ ሪዝኑን እንዲነግርሽ። እውነተኛ ሪዝኑን ሲነግርሽ ጆሮሽን ከፍተሽ ስሚ። ልብሽም አይምሮሽም እውነታውን ይነጉሻሉ። ውሸት ከሆነ ውሸት ነው ይሉሻል። ታዲያ ማንም መስማት አለብሽ። ውስጥሽን እማይዋሽ አንድ አካል አለሽ። ወንድ ልጅን እንደዚያ አጣርጦ የሚያውጣልሽ። ከሱ ጋር ታረቂ። እሱን ስሜ ብዙ መንገዶች ሊኖሩ ይችላሉ። በዋነኛነት ግን እንደ ልቡ እንዲሆን አለመፍቀድ ነው። እሺ፣ በዩ ይምጣ ምትወጂ ከሆነ ምክንያቱም በትንሹም ነገር ሊሆን ይችላል ብሬክፕ የተፈጠረው ነገር። ግን አሁን ማውራት ፈልጓል። ምን መሀላችሁ ለምናይ ችግር እንዳለ ማውራት ፈልጓል እንደ ፍቅረኛው ትሪት አረግሽም ነበር። አሁን ታይትልሽም ፍቅረኛ የሚለውን ሰጥቶ ለጓደኞቹ የጠየቅሽው ጥያቄ ወይ አስተዋውቀኝ ብለሽ ሊሆን ይችላል። ጥያቄዎችሽን መልሷል። እንዲመልስ አድርጊው። አድሽ መንገድ አለው። ታዲያ ደፋር መሆን መቻል አለብሽ። ድጋሚ ብለኝ ስድ ይለያ ጥርግ ይበል። ኦልሬዲ እኮ ሙቭ ልታረጊ ነው። ነገር ግን ጥያቄዎችሽ፣ ህመምሽ መድኃኒት አለበት። እሱ ስለመጣ አትቀበዩ፣ ስለሄደ ደግሞ አትሸኙ። አንቺ ርካሽ ሴት ወይም ክብር የሌለሽ ሴት እንዳለው ይወቅ። በር ላይ ቆሞ የልብ በርሽን ሳትከፍት ይለን መጀመሪያ ፈተናዎችን አስቀምጭ። ያንቺ ከሆነ ያንቺ ይሆናል። ያንቺ ካልሆነ አይሆንም። ያንቺ ደግሞ መሆን ካልቻለ ወይም ሆኖም ካልነበረ በዚያው ይቀራል። ጥያቄዎችን ካልመለሰ የልብሽን ትርታ በስነ ስርዓት መምታት ካልጀመረ፣ እውነተኛ ፍላጎቱን አላማውን፣ ሐላል አስቀምጦ ይቅርታው የእውነት ካላራመደ ይቅርብሽ። በብዙ ምክንያቶች ይመጣሉ። ከነሱ ደግሞ ገልጭ ይላቸዋለሁ፣ እንዳትሸወች ሐሳቤን ከወደዳችሁት ካመናችሁበት፣ ለእኔ በላይክ አሳውቁኝ። ለሌሎች ይጠቅማል ካላችሁ ሼር አርጉ። እኔ እታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣቻ ሰላም ነው።